በስም በወልዶ መንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ እስጢፋኖስ ያቆን ወቀዳሜ ሰማይት በሕገ ወንጌል ወይም በሕገ ክርስትና የመጀመሪያው ያቆናት ቀዳሜ ይህ ቅዱስ ነው። ቅዱሱ በመጀመሪያው መተክለ ዘመን አስገራሚ ማንነት ከነበራቸው እስራኤል አንዱ ነበር። ይህ እንደምነቢሉ የቅዱስ ስጢፋኖስ ወላጆቹ ስሞንና ማርያም ይባላሉ። ገና ከልጅነቱ ቁም ነገር ወዳድ የነበረ ቅዱስ በስራ ተወሪት አድጎ እድሜው ሲደርስ ወደ ትምህርት ቤት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው በሐዋርያ ሥራ ምዕራፍ 55 ቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ደግ ትልቅ ሰው በርካታ ቅዱሳንን ማለትም እስጢፋኖስን፣ ጳውሎስን፣ ናትናኤልን፣ ኒቆዲሞስን አስተምሯል። በጌታችን መዋለ ስብከትም ጊዜ ከፈጣሪያችን ከኢየሱስ ክርስቶስ ጋር ዘንድ እየቀረበ ይጨዋወት ነበር። በፍጻሜውም አምኗል ቅዱስ ገማሊያል። ወደ ቀደመ ነገራችን እንመለስና ቅዱስ እስቲፋኖስ ከዚህ ምሁር ዘንድ ተምሮ ኦሪቱን ነቢያቱን ጠንቅቆ ወጣ። ወቅቱ አስቸጋሪ ነውና ለኃጢአት ህይወት ተመቸ። ቢሆንም ቅዱሱን የመሲህን መምጣት በጸሎትና በተስፋ ይጠባበቅ ነበር። በወቅቱ ደግሞ በመጥምቁ ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተው ቅዱስ እስቲፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የጥምቁ ቅዱስ ዮሐንስ መዝሙር ሆነ ደቀ መዝሙር ሆነ። ለስድስት ወራትም በትጋት ቅዱስ ዮሐንስን አገለገለ። ለስድስት ወራት ቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ደሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገው ታላቅ ታምር ልብ ያለው ቅዱስ እስቲፋኖስ መምህሩ ቅዱስ ዮሐንስን እንዲያስረዳው ጠየቀው። ከኔ ይልቅ ከፈጣሪው አንደበት ይስመው በሚል ላከው። ቅዱስም ከጌታ ዘንድ ሄዶ እጅ ነስቶ ተማረ። በዚያም የጌታ ደቀ መዝሙር ሆኖ ቀረ። ጌታም ከሰባ ሁለቱ አርድእት አንዱ አድርጉ ለአገልግሎት ላከው። አጋንንትም ተገዙለት። ቅዱስ እስቲፋኖስ ጌታችን መድኃኒዓለምን ከዋለበት እየዋለ ካደረበት እያደረ ወንጌልን ተማረ፣ ምስጢር አስተረጎመ። ጌታ በፍቃዱ ስለ እኛ ሞቶ ከተነሳ በኋላም ሲያርግ ደቀ መዛሙርትን በአንብሮ እድ ባርኳቸዋል። በዚህም ጊዜ ቅዱሱ እንደ ወንድሞቹ ሐዋርያት ቅስናን፣ ጵጵስናን ተሾሟል። በበዓለ ኀምሳ መንፈስ ቅዱስ በወረደ ጊዜ ከሰባ ሁለቱ አርድእት እንደ እርሱ ያህል ምስጢርም የተገለጠለት የለም። በፍጹም ድፍረትም ወንጌል እንዲሰብክ ገባ። በመጀመሪያም ዘመን ቤተ ክርስቲያን ከማዕድ ስርዓት ጋር በተያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ ሰባት ዲያቆናት ሲመረጡ አንዱ እርሱ ነበር። አልፎም የስድስቱ ዲያቆናት አለቃው ነው። የስምንት ሺው ማህበር መሪ አስተዳዳሪ ሆኗል። ስምንት ሺህ ሰውን ከአጋንንት ፈተና መጠበቅ ምን ያህል ከባድ እንደሆነ ለማወቅ አባቶችን መጠየቅ ነው። አንድን ሰው ተቆጣጥሮ ለድህነት ማብቃት እንኳን እጅግ ፈተና ነው። መጽሐፍ እንደሚለው ግን መንፈስ ቅዱስ የሞላበት ማሄደር እግዚአብሔር ነውና ለእርሱ ግን ተሻለው። አንዳንዶቹ ቅዱስ እስቲፋኖስ ሊቀ ዲያቆን ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያና ካህን ነው። ዲቁና ለእርሱ በራት ላይ ላረጎት ነው እንጂ እንዲሁ ዲያቆን ብቻ አይደለም። ቅዱስ እስቲፋኖስ ከየታርገት በኋላ ለአንድ ዓመት ያህል ስምንት ሺሁም ማበር የመራ ወንጌልን እየሰበከ ቢጋደል ኦሪ ተጠፋጠፋ ወንጀል ደግሞ ሰፋ ሰፋ አለች። በዚህም ክርስትናን ለማጥፋት መፍትሄው ቅዱስ ስጢፋኖስ መግደል ነው ብለው አይሁድ በማመናቸው ሊገድሉ ታስበዋል። ቀሩ ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልክ እያበራ በብዙ ነገር ፈጣሪውን በብዙ ነገር መሰለው። በመጨረሻም ስለ እነርሱ ምረትን እየለመነ በድንገ ወገሩት። ደቀ መዛሙርቱን ታላቅ ለቅሶን እያለቀሱ ቀበሩት። ይችለት ለቅዱስ ስጢፋኖስ በአለ ሲመቱናት ቅዱስ መጽሐፍ እንደሚለን ሙሉ አጸጋው ሞገስ ሞገስና ጸጋ ይሞላበት ነውና የስድስቱን ዲያቆናት አለቃ የስምንት ሺ ማህበር መሪ ሆኖ ተመርጦ እንደሚገባ አገልግሏል። በሰማይ ባለች በመቅደስም የሚያገለግለው በዚህ ማይረጉ ነው። ከሊቀ ዲያቆኑ ቀዳሜ ሰማዕት ቅዱስ እስቲፋኖስ ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ፊሊያስ ሰማዕት ይታሰባል። ሰማዕቱ የነበረው ዘመን ሶስተኛ መቶ ክፍለ ዘመን ዘመነ ሰማዕታት ሲሆን ቀም ስለምትባል የግብጽ አውራጃም ጳጳስ ነበር። ቅዱሱ እጅግ ጻድቅ፣ በዚያም ላይ ክቡርና ተወዳጅ ሰው ነበር። የመከረ ዘመን ሲመጣ በቃሉ ያስተምራቸውና እንደ በጎረኝነቱን በተግባር ይገልጠው ዘንድ ወደ መኮንኑ ሄደ። ሕዝቡም በአንድነት ተሰብሰበ ሳለ መኮንኑ ቁልኡልያኖስ ቅዱስ ፊሊያስን አራት ጥያቄዎችን ጠየቀው። ምላሾችም ለእኛ ሕይወትን ያላቸው ናቸውና እንመልከታቸው። አንዱ ጥያቄ የእናንተ እግዚአብሔር ምን አይነት መስዋዕት ይሻል ቢለው ልበት ልበ ትሑት ወበመንፈሰ የዋሃ ወነገረ ህልወ ወኩነን ጽድቅ ዘከመዝህ መስዋዕት ያሰምሩ ለእግዚአብሔር። እግዚአብሔርን ትሁት ልቦና የዋህ ሰብእና የቀና ፍርድና ቁም ነገር ደስ ያሰኘዋል ሲል መለሰለት። ሁለተኛው ጥያቄ የምትወዳቸው ሚስትና ልጆች የሉህምን? ቢለው ደግሞ እምኩሉ የአቢ ፍቅረ እግዚአብሔር፣ ከሁሉ ይልቅ የእግዚአብሔር ፍቅር ይበልጣል አለው። ሶስተኛም ለነፍስ ትጋደላለህ ወይስ ለስጋ ቢለው ለሁለቱ እጋደላለሁ አምላክ በአንድነት ፈጥሯቸዋልና በትንሣኤ ዘጎበይም ይዋሃዳሉና፣ ብሎታል። አራተኛው ጥያቄም አምላካችሁ የሠራው ምን በጎ ነገር አለ ብሎት ነበር። ቅዱስ ፊልያስም መልሶ እንዲህ አለው፣ አስቀድሞ ፍጥረታትን በትንተ ተፈጥሮ ፈጠረ፣ በኋላም በሀዲስ ተፈጥሮ ያከብረው ዘንድ ወርዶ ሞተልን፣ ተነሳ፣ አረገ ቢለው መኮንኑ እንዴት አምላክ ሞተ ትላለ ብሎ ተቆጣ። ቅዱስም አዎ በለበሰው ሥጋ ስለኛ ሞቷል ብሎ ቀጩን ነገረው። ወዲያውኑም እስካሁን የታገዝኩ በዘመድ የከበርክ ስለሆንክ ነው ቢለው፣ ቅዱሱ መልሶ ክብረ ክርስቶስ ነው መልካምንን ካሰብክልኝ ቶሎ ግደለኝ አለው። በዚህ ጊዜ የአገር ሰዎች አተሙትብን፣ እባክን ለመኮንኑ ታዘዘው ሲሉ ለመኑት። ቅዱስ ፊልያስ ግን እናንተ የነፍሴ ጠላቶች ዘወር በሉ ከፊት የእኔ ወደ ክርስቶስ ሊድ እናፍቃለሁ ብሎ ገሰጻቸው። መኮንኑም ወስዶ ከብዙ ስቃይ ጋር ገድሎታል። ከቅዱሱ ሰማዕት ፊልያስ ረዴት በረከድ ይክፈለን። በዝችም እለት ቅድስት ሃና ነቢይት ትታሰባለች። ሃና ማለት የእግዚአብሔር ስጦታ ማለት ነው። እጅግ ከሚታወቁ ሴት ነቢያት አንዷ ሆነ የሆነችው ቅድስት ሃና ከክርስቶስ ልደት 1100 ዓመታት በፊት በዝች ቀን እንደተወለደች ይታመናል። ቅድስቲቱ ልጅ በማጣት ተቸግራ ከጎረቤት እስከ ሊቀ ካህናቱ ኤሊ ድረስ ሽሙጥና ስልብን ታግሳ ታላቁን ነቢይ ቅዱስ ሳሙኤልን ወልዳለች። ቅዱስ ሳሙኤል ማለትም ቅዱስ ዳዊትን ቀብቶ ያነገሰው ነው። ባህረገትን ይቷን ይጻ አብይ ነገር ማፉክሙ እስመ እግዚአብሔር አምላክ ማይምሩ እቱ እግዚአብሔር ሁሉን አዋቂ አምላክ ነውና ካንደበታችሁ ጽኑ ነገርን አታውጡ፣ ክፉ ነገርን አትናገሩ ስትል ተናግራለች። አምላከ ቅዱሳን የእስጢፋኖስን ጸጋ የፊልያስን ማስተዋልና የሐናን በጎነት ያሳደረብን ከበረከታቸውም ይክፈለን። ጥቅምት 17 ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ እስጢፋኖስ ዲያቆን ወቀዳሜ ሰማዕት ቅዱስ ፊልያስ ሰማዕት፣ ቅድስት ሐና ነቢይት የቅዱስ ሳሙኤል ነቢይ እናት፣ ታላቁ ሊቅ ቅዱስ ጎርጎርዮስ ዘኑሲስ፣ የደብረ ሊባኖስ ሰማዕታት ካቶሊካውያን የገደሏቸው ቅዱሳን፣ ሄራን ሰማዕታት፣ አባ ዲዮስቆሮስ ካል በዚህ ዕለት ይታሰባሉ። እስቲፋኖስም ጸጋንና ኃይልን ተሞልቶ በዙ መካከል ድንቅና ታላቅ ምልክትን ያደርግ ነበር። አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚህ ጊዜ በሙሴ ላይ፣ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ በሐሰት። በሸንጎም የተቀመጡ ሁሉ ትኩር ብሎ ሲመለከቱት እንደ መላእክ ፊቱ ሁኖ ፊቱን አዩት።